ከመልግ ዛሬ ፍቅርዬና ፉፉኔ ያሳዘኝ በጣም ማለት ነው። ምክንያቱም ፉፉኔ እንደዚህ ያሳልፈች ትኛለሽ ቢያላስብኩም ነበር ያለው ደግሞ ፍቅር ምንም ማረግ አልችልም። ሳሜታይ ተሰማህ ስሜት ተናገረቻ ስለነገረቻት አይኖ ፍቅር ማለት በጣም ከባድ ነው። ፍቅርና ፉፉ እንደማይለያዩ እናቃለን። ሱም ሱም ያውቃሉ። ብዙ ዴስ ሱም ይላሉ። በርግጥነት ደግሞ ፍቅር ዝም ብሎ ቀላል ነገር አይደለም፣ የሚተው አይደለም፣ ወይ ሸቀጥ አይደለም የሚቀየር ወይም የሚለወጥ እውነተኛ ፍቅር ካለ በእሱና በእሷ መካከል መቼም ማረሳ መቼም የሚለያዩ አይደለም። ምክንያቱም ፍቅርን የሚያጣምረው ሰው ሳይሆን ፈጣሪ ነው እንጂ ሰው ሊለያዩ አይችልም። እነሱ ቢጠሉ ላሁን ቢኮራረፉ የሆነ ነገር ቢደራረጉ ነገ ይታረቃሉ። እንደሚታረቁም ደግሞ እርግጠኛ ነበርን። ያው ፍቅር ጋም ስሜት እንዳለ ፉፉ ጋም አሁንም ስሜት እንዳላቸው ከፊታቸው የሚያስታውቃ ያው ፍቅርም ተናግራለች ፉፉም ምላሽ ላይ ሰጥቷል ማለት ነው። ነገር ግን እነሱ እየተሳሰቡ እየተዋደዱ በመሀላችሁ የምትገቡ ሰዎች አሁን ፈቲ ምን ትጠቀማለች? አንቺ ያው ወደሽወደሹ ሊሆን ይችላል። ያው ጥሩ ሰው ስለሆነ መልካም ሰው ስለሆነ ሰው እንደዚህ አይነት ሰው ነው የሚፈልጉ። በጣም ጥሩ ሰው የሚያስብ ሰው ነው የሚፈልጉ። በይዘ ሴቶች እንደዚህ አይነት ሰው ይወዳሉ። እና ልትወጅ ትችያለሽ። ነገር ግን ፍቅር እንደዚህ ዝም ብሎ ነገ የሚተው ዛሬ ይዞ ነገ የሚለቅ ነገር አይደለም ፍቅር። ምክንያቱም አንድ ሰው ሲያፈቅር ከልቡ የሚያፈቅረው ለማያፈቅረው ሰው ደግሞ ጊዜ ሰጥተው ብዙ መስዋዕትነት ከፍለው ፍቅር እና ፉ እኛ እስከተከታተልናቸው እስካየነው እስከ ዛሬ ድረስ ፉና ፍቅር በጣም ብዙ ነገር አሳልፈዋል። በጣም ብዙ ወጣ ውረድ አሳልፈዋል። ብዙ ፈተና አልፎ ነው እዚህ ላይ የደረሱት ዛሬ ላይ ያሉት፣ እና ፍቅር ብዙ ነገር ያስከፍላል። ባይዘ እነሱ ለፍቅር ብሎ ብዙ ነገር ሆነዋል። ብዙ ተሰድቧል፣ እናታቸው ተዘግዝቃ ለፍቅር አባት ተሰድቡ፣ ምን ያለውን ነገር አለ። በጣም ብዙ ነገር ሆነዋል። ኤኒዌይስ ያው ስራ ነው። ስራም ቢሆን ግን በጣም ክብራቸው የተነካበት ብዙ ጊዜ የተሰደቡ ብዙ ጊዜ የተረገጡበት ነው። ያው ኤኒዌይስ፣ ሂድብ ለሰው ልጅ ምንም አይደለም። የሰውን ዝቅታ የሚፈልግ ሰው ሰውን ወደ ታች የሚሄድ ሰው ያው ከፍ እያለ ነው የሚሄደው፣ እያደገን ነው የሚሄደው። ብቀኛ በዛ ቁጥር የሰው ልጅ ያድጋል ማለት ነው። ኤኒዌይስ እንደዛውም ግን ፍቅርና ፉፉ እንደዛ ብዙ ነገር ያሳለፉ ልጆች ናቸው። ብዙ ነገር ላይ ላይ ብዙ ብዙ ብዙ የተሰደቡበት፣ ብዙ ቤተሰቤ ብዙ ጊዜ ያለቀሰችበት ነው። ፍቅርም ፍዋድም ከሆነ ይሄ ፍቅር ዝም ብሎ በከንቱ በቃ እንደ ሌሎቹ ተዋደቡን ፍቅረኛ ነበር ብለው ድራማ ሰርተውብን ምናምን ምናምን የሚተው ነገር አይደለም። ምክንያቱም እሷ ጋም ስሜት አለ፣ እሱ ጋም ፍቅር አለ፣ እሷ ጋም ፍቅር አለ። ምክንያቱም ሁለታቸውም ተፈላልጎ ነው የተዋደዱት በጓደኝነት ፈዋድን የፍቅረኛ ባህል አድርገው ጓደኛ ያደርጋሉ። ምክንያቱም ፈዋድን የመሰለሰው ሰው ማውጣት አልፈልግም ነው ያለች ፍቅር። ምክንያቱም ፍቅር በጣም ነው የምትወደው፣ እሱም ሜኖዌት በጣም ነው የሚወዳት። ነገር ግን ደግሞ በትንሽ ነገር ነው ሰው የተጣሉት፣ ያ ነገር ደግሞ በጊዜ ሂደት ይሰካከላል። ነገር ግን ሁለት ሰው መሀል ገብታችሁ ያው ቡሪካም ቢሆን ፈቲም ብትሆኚ እንደዚህም ማድረግ አልነበረባችሁም። እናንተ የሆነ ነገር ፈጥራችሁ የሆነ ነገር በቃ እነሱ የሚያግባባ ነገር የሚያቀራረብ ነገር ማድረግ ነበረባችሁ እንጂ እነሱን ለማለያት እንደዚህ ሁሉ ርቀት መሄድ አልነበረብሽም አንቺም እሱም ደግሞ ከዚህ በፊት ያው ታፍቅርኛለሽ ብዩ ጠይቃት ጥያቄ በፍቅር ስለተናደደ ያኔ በልህ ነው ያደርገው እንጂ ሁነት አይደለም። እሱ እናቃለ ሁነት እንዳልሆነ በአንድ እንዴት ሰው በቃ ይህንን ፍቅር ትቶ ሌላ ለሽ ብለ መቀጠል የማይታሰብ ነው። ያቱም በጣም ለፍቅር ብዙ ነገር የከፈለ የሚወዳት የእናቱ አደራ ያለበት ሰው ነው። ከሱ ጋር ነው ወደ አዲስ አበባ ራሱ ሄደች። እሷም እንዳለችው ብዙ ጊዜ አብረን የምናሳልፈው በትምህርት ብቻ ነው እንጂ የምንለያየው ሁሌ አንድ ላይ ነን ብላለችና፣ እንደዚህ አይነት ሰዎች ደግሞ ብዙ ይቀኛሉ፣ ብዙ መለያየት እንፈልጋለን፣ ብዙ ነገር በመሀል መፍጠር እንፈልጋለን። ነገር ግን እሱን ሁሉ አልፈው ብዙ ነገርን አልፈው ዛሬ ላይ ደርሰው ብዙ አሁን ቢጣሉ ታጣልተዋለች። እሱም እንግዲህ ለጊዜው ለማየት ነው እንጂ እሱም ቆርጦላት እሷም ቆርጦላት አይደለም። እንዳያችሁት ቪዲዮ ላይ ሆናና በእውነት በሁለት መካከል ሰዎች ባገቡ በጣም መልካም ነው። ምክንያቱም የምትወስዱት ትርፉ ትዝብት ነው እንጂ ያ ሰውን የኔ ያደረገዋለሁ ወይም ያችን ሰው የኔ ያደረጋለሁ ማለታችን ነው። ምክንያቱም የወደደ ልብ ወደደ ነው እና የሞተ ሰው በሰላሳ ቀን ይረሳል ያፈቀረ ግን በሰላሳ አመት ራሱ አይረሳም ይባላል። ሞት ነው እንጂ ምንም የሚያስረሳው ነገር የለም። ፍቅር ማለት በጣም ከባድ ነው። ለምታፈቅሩ ፍቅር ለምታውቁ ለሚገባችሁ ማለት ነው። እና ሰሞኑን ደግሞ ፍቅር እያላይ ተነሳችኋል በአብሬሽ ፍቅረኛ በድሮ እሷም እውነት ቢኖራት ነው እንደዚህ እንደዚህ እያለቀሰች ይመጣችው ብዙ ነገር እያወጣች ብዙ ነገር እያደረገች ያለችው እና